በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰረው ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም አሜን። በመግቦቱ መግቦ ጠብቆ ተጠብቆ ከሳ ያደረሰን ይወዳችሁና አላክው ለባሪ ለእግዚአብሔር የከበረና የተመሰገነ ይሁን። ለቃል ርደት ለሥጋ ረዳት ምክንያት የሆነች ምክንያት ድኂን እማምላክ ወላዲተ አምላክ ክብር ምስጋና ይድረሳት። ቅዱስ ጻ መስቀሉ ቅዱስ በየማረጋቸው ክብር ምስጋና የደረሳቸው። እንግዲህ እግዚአብሔር በፈቀደ አብረን የምንቆየው ስለ ጾመ ሐዋርያት ለመነጋገር ይሆናል። ማስተዋልን ጥበብን፣ አእምሮን ልቦናን የሚያድል የሁላችን አምላክ ነው። ለባሪው እግዚአብሔር ማስተዋልን ጥበቡን ሁላችን ያድለን። ለትምህርታችን መነሻ እንዲሆነን በሉቃስ ወንጌል ምዕራፍ ሁለት ቁጥር 20 ላይ ያለውን ኃይለ ቃል አንስተን የምንነጋገር ይሆናል። ቃሉ እንደዚህ ይላል ሙሽራው ከእነርሱ ዘንድ የሚወሰድበት ወራት ይመጣል፣ በዚያ ወራትም ይጦማሉ። ስለ ቃሉ የቃሉ ባለቤት ሎሉዚር የከበረ እና የተመሰገነ ይሁን። ይህን ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው እና አሁን እኛ ከምንነጋገርበት ጋር ወይም ከጾም ሐዋርያት ጋር ምን አገናኘው ከተባለ ለጾም ሐዋርያት ትንቢትና ምሳሌ ስለሆነ ነው። ጌታችን ይህን ቃል ከመናገሩ አስቀድሞ ጸሐፍት ፈሪሳውያን ወደ እሱ ይቀርቡና የዮሐንስ ደቀ መዛሙርትና ፈሪሳውያን ይጾማሉ ለምንድነው የአንተ ደቀ መዛሙርት የማይጾሙት ብለው ለጠየቁት ጥያቄ መለሰው መልስ ነው። በመሰረቱ እዚህ ጥያቄያቸው ውስጥ ታቢውን አንቱ ዳሴንም መፈለግ ይታይበታል። ምን ማለት ነው? ራሳቸው ጸሐፍት ፈርሻን እየጠየቁ እኛ እናንተ ማለት ነው፣ በሌላ ቋንቋ ዮሐንስ ደቀ መዝሙርና ፈሪሳን ይጾማሉ፣ የአንተ ደቀ መዝሙር ለምን አይጾሙም? ማለት እኛና ዮሐንስ ደቀ መዛሙርት እንጾማለን፣ ስለዚህ እኛ እንጾማለን፣ ያንተ ለምን አይጾሙም አይነት ጥያቄ ነው እና ጥያቄያቸው ራሱ ተው የሚፈልግ መስሎኝ መመስገን የሚፈልግ አይነት ጥያቄ ነው፣ ግን ጌታችን ሲመልስላቸው ሙሽራው ከነሱ ጋር እያለ ሚዜዎች እንደማይጾሙ ሙሽራው ደግሞ ከነሱ የሚወሰድበት ወራት አለ ያን ጊዜ ደግሞ እነሱ እንደሚጾሙ ተናግሮላቸዋል። እና ይህ ለጾም ሐዋርያት ትንቢቱ ምሳሌው ነው ይባላል ማለት ነው። ምንድነው ትንቢቱ ከተባለ ሙሽራው ከነሱ የሚወሰድበት እለት የተባለች እርገት ነች። የጌታችን እርገት በዓል ማለት ነው። እና ሙሽራ የተባለ ክርስቶስ ነው። ከእነሱ የሚወሰድበት የተባለ ባለ እርገት ነው። ሚዜዎች የተባሉ ሐዋርያት ናቸው። ይጾማሉ የተባሉ ጌታችን ካረገ በኋላ ሐዋርያት እንደሚጾሙ ትንቢት ሲናገርላቸው ነው። ምሳሌው ደግሞ ሙሽራው ክርስቶስ፣ ሚዜዎች ሐዋርያት መሆናቸው። ስለዚህ ለዚህ ለጾመ ሐዋርያት አሁን መነሻ ያደረግነው ነው ኃይለ ቃል ትንቢትና ምሳሌ ሆኖ ያገለግላል ማለት ነው። ቀጥታ ወደ ጾመ ሐዋርያት ከመግባታችን በፊት ጾም የሚለውን ነገር እስቲ ፈተነው እንላለን። ጾም ማለት ይላል የኛ ፍትሐ ነገሥት አንቀጽ 15 ላይ ጾም ማለት በታወቀ እለት በታወቀ ሰዓት ከምግብ መከልከል ነው ይልና፣ ምን ማለት ነው? የታወቀ እለት ከተባለ ከእለታት የታወቁ እለታት ያላቸው ሰባቱን አጽዋማት ነው። ሰባቱ የአዋጅ አጽዋማት ማለት ነው። እነዚያን አጽዋማት እና የታወቀ ሰዓት ያለው ደግሞ የተለያየ የሚጾምባቸው ሰዓት ስላለ እስከ 9 የሚጾሙ አሉ፣ እስከ 11 የሚጾሙ አሉ፣ እስከ 12 የሚጾሙ አሉ፣ እና እስከ 1 ሰዓት የሚጾሙ ስላሉ ለምሳሌ እስከ አንድ ሰዓት በህማማት ወቅት ይጾማል። ዘወረደ እስከ 12 ሰዓት ይጾማል። አቢጾም ውስጥ ከዘወረደ ቀጥሎ ያሉት ስድስቱ ሳምንታት እስከ ህማማት ያሉት እነሱ እስከ 12 ሰዓት ይጾማሉ፣ እስከ 11 ሰዓት ይጾማሉ። ስለዚህ እነዚህን ሁሉ ሌሎቹ ደግሞ እስከ 9 ሰዓት የሚጾሙ ጾማዎች ናቸውና በታወቀ ሰዓት ያለው የሚጾሙባቸውን ሰዓታት ነው። ስለዚህ በታወቀ ዕለት ሰባቱ አጽዋማት በታወቀ ሰዓት የሚጾምባቸውን ሰዓት በእነዚህ ሰዓቶች ከምግብ መከልከል ማለት ጾም ነው ብሎ ፍትሐ ነገስታችን ይነግረናል። ግን ያ ብቻ እንዳልሆነ ደግሞ ቤተክርስቲያናችን ታስተምረናል። ጾም ማለት ከምግብ ብቻ መከልከል ሳይሆን ከኃጢአትም መከልከል ነው እና ከኃጢአት መጾም ነው ጾም ብሎም ሊናገር ይችላል። እና ፍትሐ ነገስታችን እዛ አንቀጽ ላይ ስለ ጾም ሲያወራ ጾም የስጋ ግብር ነው ብሎ ይናገራል። አስራት በኩራት የገንዘባችን ግብር እንደሆነ እና እንዴት ነው የሥጋ ግብር ከተባለ፣ በማቴዎስ ወንጌል ምዕራፍ 6 ቁጥር 25 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የነፍስንና የሥጋን ተዋህዶ ወይም ተዋህዶ እንደሚኖሩ ሲናገር የነፍስን ለሥጋ፣ የሥጋን ለነፍስ ሰጥቶ ያስተማረበትና ስለምትበሉት ስለምትለብሱት አትጨነቁ ያለበት አንቀጽ አለና፣ ሲናገር ምን ይላል? ስለ ነፍሳችሁ መብልን ስለ ሥጋችሁም ልብስን መጨነቅ አይጠበቅባችሁም ካለ በኋላ ከነፍስ ከምግብ ነፍስ አትበልጥም ከልብስ ሥጋ ይበልጥ ምን ብሎ ካለመኖር ወደ መኖር ነፍስን ማምጣት የሚችል አምላክ እንዴት ምግብን መመገብ ይከብዷል ብላችሁ ታስባላችሁ? ከአራቱ ባህርያተ ሥጋ ሥጋን የፈጠረ አምላክ እንዴት ልብስ ማልበስ ይከብዷል ብላችሁ ታስባላችሁ? ብሎ ይዘጋውና የኛ ሊቃውንት ሲተረጉሙት አሁን ነፍስ የምትበላ ሆኖ አይደለም፣ በሥጋ ግብር ለነፍስ ሲናገር እንጂ ስለ ነፍሳችሁ ምግብ ስላለ ማለት ነው። ልብስ ደግሞ ባይለብስ ስጋ ሀፍረት ይሰማል ሀፍረት ደግሞ የስጋ ባህሪ አይደለም የነፍስ ባህሪ ነው እና የነፍስን ለስጋ የስጋን ለነፍስ መስጠቱ ተዋህዶ ወጣቸው ነው የሁለቱን መዋህድ ሲያጠይቅ ነው የነፍስና የስጋን ተዋህዶ አንዱን ለአንዱ መስጠቱ እንጂ መብላት የስጋ ግብር ነው ይላል እንግዲህ መብላት የስጋ ግብር ከሆነ ጾምም የስጋ ግብር አለመብላት ስለሆነ ከምግብ መከልከል ስለሆነ ስለዚህ የእኛ ሊቃውንት ምናሉ የስጋ ግብራችን ነው ለእግዚአብሔር የምናቀርበው እንደ አስራት በኩራታችን ያለ የስጋ ግብራችን ደግሞ ጾም ነው ይሉናል እዚህ። ይህንንም ሲያትቱ እነዚህ ሰባቱን አጽዋማት ደግሞ አስራተ ዕለታት ይሏቸዋል። ከ365 ቀን ውስጥ እኛ ለእግዚአብሔር አስራት አቅርብ የምናቀርበው እነዚህን ሰባቱን አጽዋማት ናቸው እና ብለው ሀተታውን የዚህን ቃል ሀተታ ያትቱልናል ማለት ነው። ያው አስራት በኩራት በብዙ ተመስሏል። በትንቢተ ሚልክያስ ግን እግዚአብሔር ስለ አስራት ሲናገር ሰው እግዚአብሔር ይሰርቃልን ብሎ አሁን እናንተ ግን ሰርቃችሁኛል ብሎ አስራቱን ስለማያወጡ ሰዎች የተናገረውን ነገር እና አቡነ ሺኖዳ ልብ ብለው ተርጉሞታል። የእኛ ሊቃውንት ደግሞ እነዚህን አስራተ ዕለታት ያሉትን ሰባቱን አጽዋማት መጾም ለእግዚአብሔር እንዳስራት ነው። ከ365 ቀናት እነዚህን ጾም እኛ አስራት አድርገን እናቀርባለን። ስለዚህ ምን ማለት ነው? ከሰባቱ የአዋጅ ጾሞች መካከል አንደኛው ጾመ ነቢያት ከሆነ ጾመ ነቢያትን እንደ ፈቃድ ቆጥሮ አለመጾም አስራትን ማጉደል ሆኖ ይቆጠራል። ስለዚህ የፈቃድ ጾም አይደለም፣ ሁላችንም ልንጾመው የሚገባ የአዋጅ ጾም ነው ማለት ነው። ስለዚህ ጾም ማለት ነው ስለዚህ ጾም እንዳጠቃላይ መከልከል ማለት ነው። ስለዚህ ቤተክርስቲያናችን ጾም ልንስብ ስናስብ ሁሉ ጊዜ ከአጥያት እንድንከለከል፣ ከምግብ እንድንከለከል ታስተምረናለች። እንደሁም ማሪሳቅ በመጽሐፉ ምን ይላል? አብዙቶ መመገብ ያሉ ኃጢያትን ያመጣል። በብዛት ብዙ መመገብ ያሉ ኃጢያትን ያመጣል። ያብቻ አይደለም፣ እውቀትን ከልብ ልቦናንም ከእውቀት ያደርቃልና ነቃሃል ሆነው ይላል። ስለዚህ ብዙ መመገብም ጥሩ እንዳለ ነው ይመክረናል። ያ ብቻ ግን አይደለም ቅድም እንዳልኳችሁ የጾም ጾም ከኃጢአት መከልከል ስለሆነ አይናችን እንዲጾም ጆሮችን እንዲጾም አንደበታችን እንዲጾም ቤተክርስቲያን ታስተምራለች። አሁን ይህ ሁሉ ነገር ሁልጊዜ ጾም በመጣ ቁጥር ቤተክርስቲያን ለምንድ ነው የምታስተምረን ከተባለ በፍጹም ጾም ውስጥ እንድንገኝ ነው። የክርስትና ሕይወት የጾም ሕይወት ስለሆነ ምን ማለት ነው ከተባለ ሁልጊዜ ከኃጢአት እየጾምን የምንኖረው ሕይወት ሁልጊዜ ኃጢአትን ካለመስራት በንጽህና የምንኖረው ሕይወት ስለሆነ ሁልጊዜ አንደበታችን እየጠበቁ መኖር ማለት፣ ሁልጊዜ አይናችን እየጠበቁ መኖር ሁል ጊዜ እግሮቻችን እየጠበቁ መኖር። ስለዚህ በዚህ ንጽህና ሁል ጊዜ መኖር የጾምን ትርጉም ይሰጣል ማለት ነው። ስለዚህ ያንን ያንን ለመናገር በንጽህና እንድንኖር፣ በንጽህና እንድንቆይ፣ በንጽህና ደግሞ እንድንጾም እንደሚያስፈልግ ስለሚያሳይም ለዛ ትምህርታችን ነው የቻችን ለዛ ነው ጾም በመጡ ቁጥር አይን ይጾሙ፣ ጆሮ ይጾሙ፣ እንደ ቤት ይጾሙ፣ እግር ይጾሙ እያለች ስለ ህዋሶቻችን የምትነግር እርግጥ ነው በኋላ እናየዋለን። ሐዋርያት ከጌታችን እርገት በኋላ የጾሙትን ጾም በሁለት ከፍለን እናያለን እና አንደኛው ላይ ስለ ህዋሳት የምናነሳ ይሆናል። ስለዚህ ጾም በጠቅላላው ከኃጢአት መከልከል ነው፣ ከኃጢአት መከልከል ነው። ስለዚህ በመራብ ውስጥ መጥገብ ነው ብንል ልክ ይመጣል ማለት ነው። ይህንን ብዙ ጊዜ ስንናገር ሰዎች ከሚበላ ምግብ ጋር ያይዙታል። እኛ የምንቆየው እስከ 9 ሰዓት ስለሆነ ምግብ ባለመብላታችን ምክንያት ስለዚህ መከልከል ማለት ራሳችንን ከአጢአት ከመስራት ህዋሶቻችንን መጠበቅ አንድም ከምግብ መከልከል ነው ስለዚህ እንደዛ ልናደርግ ይገባል ይህንን ህይወት ተለማምደን ሁል ጊዜ ጸዋሚያን እንድንሆን ክርስቲያኖች ከአጢአት የምንጾም ማለት ስለዚህ ቅዱስ ጳውሎስ እንደተናገረው ለጽድቅ ኖራችሁ ለኃጢአት ሞታችሁ ለጽድቅ እንድትኖሩ ኃጢአታችንን በእንጨት መስቀል ላይ ተሸከመ ብሎ እንደነገረን ለኃጢአት ሞተን ለጽድቅ ህያው የምንሆን ከሆነ ከአጢአት ተርበን በጽድቅ የምንጠግብ ነው አለ ለዛ ነው ጾምን በመራብ ውስጥ ያለ መጥገብ የሚያሰኘው ለዛ ነው። በመከልከል ውስጥ ያለ ማግኘት የሚባለው ነው ለዛ ነው። ምን ማለት ነው? ከኃጢአት በመከልከል በረከት የምናገኝበት ትልቁ ጸጋችን ስለሆነ፣ ስለዚህ ጾም ማለት በትንሹ ይሄ ነው። ስለዚህ አሁን ከሰባቱ አጽዋማት አንዱ ወደ ሆነው ወደ ጾም ሐዋርያት እንምጣ ማለት ነው። ስለዚህ ጾም ሐዋርያት ምንድን ነው ካልን፣ በእርግጥ አስቀድሞ ስሙ ጰንጠቆስጤ ወይም የደቀ መዛሙርት ጾም እየተባለ ይጠራ ነበር። ይጠራ እንደዛ ነበር የሚጠራው። ከኒቅያ ጉባኤ በኋላ ጾም ሐዋርያት፣ የሐዋርያት ጾም እየተባለ መጥቷል። ቢበዛ 15 ቀን ቢበዛ 45 ቀን ቢያንስ 15 ቀን ይጾማል። ጾሙ እንደ አብይ ጾምና እንደ ደነዊ ጾም ሰኞን አይለቅም። ሐምሌ 5 ደግሞ ለፍቻ አይለቅም። ሐምሌ 5 የሚጠናቀቅ ጾም ነው። አሁን ቅድም ወደ አነሳነው ነገር እንመለስ። ሐዋርያት እንዲጾሙ ትንቢትና ምሳሌ ተነግሮላቸዋል ብለናል። እና ጌታችን ካረገ በኋላ ሐዋርያት ጾመዋል። የጾሙትን ጾም ግን በሁለት ከፍሎ ማየት እንደሚቻል እኛ ቤተክርስቲያን ሊቃውንት ያስተምራሉ የመጀመሪያው ከጌታችን ካረገ እስከ በዓለ ጰራቅሊጦስ ድረስ በዓለ ጰራቅሊጦስ ድረስ የመንፈስ ቅዱስ መውረድ በዓል ድረስ 10 ቀን ነው ያቺን 10 ቀን ጾመዋል ለምን ጾመዋል ከተባለ መንፈስ ቅዱስን ለመቀበል እንዲዘጋጁ እንዲዘጋጁ ጌታችን ሲያርግ ያዘዛቸው አንትሙሰ ነበሩ ሀገረ ኢየሩሳሌም በኢየሩሳሌም ቆዩ አጽናኝ መንፈስ ቅዱስን እስኪለክላቸው ድረስ ሐዋርያት በኢየሩሳሌም እንዲቆዩ አዟቸው ነበርና ያንን ያዘዛቸውን ትዕዛዝ ታስበው በተስፋ ሲጠብቁ ሐዋርያት አስሯን ቀን ጾመው ነበር። ስለዚህ መንፈስ ቅዱስን ለመቀበል የተዘጋጀ ሰውነት ያስፈልጋቸዋል። እዚህ ጋር ባለ ጠራጴጦስ ስለሚጠቅስ እስኪ ስለ እሱ ትንሽ ነገር ተናግረን እንለፍ። ጌታችን ለመድኃኒታችን ኢየሱስ ክርስቶስ ለሐዋርያት መንፈስ ቅዱስን ለመላክ ለምን አስር ቀን መጠበቅ አስፈለገው ካልን ይህንን የእኛ ቤተክርስቲያን ትርጓሜ መምህራን ሲተረጉሙ ምን ይላሉ? ጌታችን አስር ቀን የጠበቀው ካረገ በኋላ መንፈስ ቅዱስን ለመላክ ከአስረኛው ማዕረግ እንዳስገባ ለማጠየቅ ነው ይለዋል። ይህ ምን ማለት ነው? ከአስሩ ነገደ መላእክት አንዱ ነገደ መላእክት ወድቋል። በእሱ ምትክ አዳምን ፈጥሮታል። አዳም ግን በተፈጠረበት ንጽሕና መገኘት አልቻለም። ከዛ ስላልቻለ ወድቋል። ሲወድቅ ደግሞ ጌታችን መልሶ ዋጋ ከፍሎ አንስቶታል እና ከአስረኛው ማዕረግ ወደ ክብራችን እንደመለሰን ለማጠየቅ ነው ይለዋል። ያ ብቻ አይደለም። ከዘጠኙ ነገደ መላእክት ወይም በዘጠኙ ከተሞች የነገረ ሥጋዊውን ያልተረዱ መላእክት ስለነበሩ ለእነሱ ለማስረዳት ነው ይላል። ታዲያ እንዲህ ከሆነ ጌታችን መዳያችን ኢየሱስ ክርስቶስ እኮ ሰው አይደለም። አንዱ ቦታ ሲገኝ አንዱ ቦታ የሚታጣ ስላልሆነ ለምን በዛ እያስተማረ በዚያ ይልክላቸው ወዲያስ ቢያስተምር ወዲስ ቢልክላቸው መንፈስ ቅዱስን ወዲህ ቢልክላቸው ወዲያስ ቢያስተምር ይችል የለ እንዲሉና አይ፣ ለዛ አይደለም አስሩን ሕዋሳቶችን ጠብቄ መንፈስ ቅዱስን እንደላኩላችሁ አስሩ ሕዋሳቶቻችሁን በንጽህና ብትጠብቁ መንፈስ ቅዱስን እንደዚህ ታገኛላችሁ ብሎ ሲያስተምራቸው ነው። ስለዚህ አስሩ ሕዋሳት የተባሉት ቅድም ቤተክርስቲያናችን ታስተምረናል ጾም በመጣ ቁጥር ያላት። አይናችሁን ጠብቁ እጆቻችሁን ጠብቁ እግሮቻችሁን አንደበቶቻችሁን ጆሮአችሁን ጠብቁ የተባሉት አፋዊ አምስቱንና አፋዊ ውሳጣዊ ህዋሶቻችንን በንጽና ብንጠብቅ መንፈስ ቅዱስ ያድርብናል የመንፈስ ቅዱስ ማደሪያዎች እንደምንሆን ሲነግረን ስለዚህ ሐዋርያት መንፈስ ቅዱስን ለመቀበል ይህችን አስሩን ቃል ተዘጋጅቶበታልና የተዘጋጁት በጾም ነው የመጀመሪያው ጾማቸው እሱ ሲንከፍለው ማለት ነው ሁለተኛው ከጰራቅሊጦስ በኋላ ያለው ጾም ነው አሁን እኛ ምን ጾም እሱን ጾም ሐዋርያት የጾሙት እሱን ጾም ማለት ነው ስለዚህ እሱ ጾም ነው። ምን ጾሙ እና ምን ጾሙ፣ ለምን ጾሙት ስንል፣ ስለሁለት ነገር ጾሙታል። አንደኛው ለምስጋና ጾሙታል። ለምን ያመሰግናሉ ሐዋርያት እንዴ ማመስገን ለምን ተገባቸው ከተባለ መንፈስ ቅዱስን በማግኘታቸው የተጠቀሙት ብዙ ነገር ስላለ፣ የመጀመሪያው በማቴዎስ ወንጌል ምዕራፍ አንድ ላይ በዝራተ ማቴዎስ የሚለውን ሰለስቱ ምዕት ተናግረውታል እና የኛ ሊቃውንት ደሞ ተርጉሞታል እና እዛ ትርጓሜ ላይ ምን ይላል ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ የሚፈሩ የነበሩት ማይፈሩ ሆኗል። ምን ማለትም ለምሳሌ ቅዱስ ጴጥሮስ አስቀድሞ ክዶታል። ኋላ ግን በሰይፍ እስኪሰየፍ ድረስ በጌታ ትምህርት እንዲጸና አድርጎታል። ስለ ክርስቶስ እየመሰከሩ ነው። ሁሉም ሐዋርያት ሞት ነው የማይፈሩ ማለት ነው። አስቀድሞ በዘመነ ስጋዊ ክርስቶስ እያለ አይሁድ ሲይዙት ተበትነዋል፣ ተተውት፣ ሸሽተዋል። አሁን ግን ስለ ስሙ ሲሉ መከራን፣ ግርፋትን ሁሉ ስደት ውሎት ችለዋል፣ እና ፈሪ የነበሩት ደፋሮች ሆኗል። ሚስጥር ተገልጾላቸዋል። በሰባ ሁለት ቋንቋ ተናግረዋል እና ስለዚህ ሁላ ክብር እንዴት ስላከበራቸው፣ ስላሳያቸው ፍቅር ስለላከላቸው መንፈስ ቅዱስ እንደ ምስጋና ይህን ጾም ጾሞታል እና አንዳንዴ እግዚአብሔርን ተመስገን ለማለት መጾም ተገቢ እንደሆነ ሐዋርያት አስተምሩ። እግዚአብሔርን ለማመስገን ከመዘመር ከመጸለይ በተጨማሪ መጾም እንደሚገባ፣ በጾም ምስጋናችንን ማቅረብ እንደሚችል ሐዋርያት አስተምሩ። ሁለተኛው ደግሞ በማቴዎስ ወንጌል ምዕራፍ 18 ቁጥር 19 ላይ ጌታችን መልካችን ኢየሱስ ክርስቶስ የሰጣቸው የቤት ስራ አለ በአብ በወልድ በመንፈስ ቅዱስ ስም እያስተማራችሁ ትእዛዜንም እየነገራችኋቸው እያጠመቃችሁ ደቀ መዛሙርት ያድርጓቸው ብሎ የተናገረው ቃል አለና ያንን ቃል በተግባር ለመፈጸም ሐዋርያት አስቀድሞ ጾምን ጾመዋል፣ ወደ አገልግሎቱ ከመግባታቸው በፊት። ይህንን እውነት ከማተማሩት ካለም ራሱ ከመድኃኒታችን ከኢየሱስ ክርስቶስ ተምረውታል። ከመምህራቸው የተማሩት ካሰኘን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋለስገ ወደዚህ ዓለም በመጣ ጊዜ ከተጠመቀ በኋላ ወደው ታምራትን ትምህርትን ማስተማር አልጀመረም። ሳይውል ሳያድር ወደ ገዳመ ቆሮንቶስ እንደሄደ መጽሐፍ ይነግረናል። ስለዚህ እሱ ነው እነሱም የተገበሩት እሱ አገልግሎትን ሳይጀምር እንደጾመ ሐዋርያትም የተሰጣቸውን አገልግሎት ሳይጀምሩ መጾምን ገንዘብ አድርጓል። እሱ 40 ቀን እንደጾመ ሐዋርያትም 40 ቀን ጾመውታል። ስለዚህ በዚህ አግባብ እኛም ዛሬ ሐዋርያት የጾሙትን ጾም ለበረከት እንጾመዋለን። ለቅድስና ለመቀደስ እንጾመዋለን። ታዲያ አሁን እንዴት እንጾመው ነው? ጾመ ሐዋርያት ይህ ከሆነ እኛ ደግሞ እንዴት እንጾመው ነው? ስለዚህ እንዴት እንጾመው የሚለውን ነገር ስንመለከት መጀመሪያ የምንመለከተው እንመለከተው ራሱ ጌታችን ኢየሱስ ክርስቶስ እንዴት መጾም እንዳለብን በትምህርትም በግብር ነው ያሳየንን ነገር እንመልከት። የመጀመሪያው በትምህርት በማቴዎስ ወንጌል ምዕራፍ 6 ቁጥር 17 ላይ ስትጾሙ እንደ ግብዞች አትሆኑ ካለ በኋላ ራሳችሁን ተቀቡ ፊታችሁንም ታጠቡ ይለናል። አሁን ስትጾሙ እንደ ግብዞች አትሁኑ፣ እንደ ግብዞች ያለ ጾም እንደማይወድ ነገረን። ግን ስንጾም እኛ ምን አይነት ጾሚዎች መሆን አለብን የሚለው ሲነግረን ራሳችሁን ተቀቡ ፊታችሁንም ታጠቡ ይለናል። እና አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድም ቅደም እንዳልኳችሁ ስለምንበላው፣ ስለምንጠጣው፣ ስለምንቀባው፣ ስለምንታጠበው ፊት ሆነ የሚገደው አምላክ ሆኖ አይደለም። ስለዚህ ይሄ በሚስጥር በምሳሌ ተነገረን። ምን ማለት ነው ራሳችሁን ተቀቡ ፊታችሁን ታጠቡ፣ ምን ማለት ነው ከተባለ ራሳችሁን ተቀቡ፣ ቅባት የተባለች ፍቅር እና ትህትና ናቸው። ስለዚህ ስትጾሙ ፍቅር ትህትናን መያዝ አለባችሁ። እንደዚያ ከሆነ ጾማችሁ ውርኩፍ ነው፣ ተቀባይ ነው፣ ጾማችሁ ተቀባይነት አለ፣ ስሙር ነው ተብሎ ይነገራል። ፊታችሁን ውስጥ ታጠቡ ማለት ምን ማለት ነው ከተባለ ንጽህናን ጠብቁ፣ አንባ አነሳ ይኑራችሁ፣ በንሳ ተመላለሱ፣ የንሳ አንባን ገንዘብ አድርጉ፣ ንጽህና ይኑራችሁ። ስለዚህ ስትጾሙ አንባ አነሳ ይኑራችሁ። የንሳ አንባ ያስፈልጋል፣ ንጽህና ያስፈልጋል፣ ጾም ያስፈልጋል፣ ትህትና ያስፈልጋል። ስትጾሙ እንደ ግብዞች አትሁኑ ካለ በኋላ ጌታችን እንዴት አድርገን መጾም እንዳለብን የነገረን እነዚህ ነገሮች ምግባሮች፣ አብረን ይዘን ትህትና፣ ፍቅር፣ አንባ አንድሳና ንጽህና። ስለዚህ ራሳችሁን ተቀቡ ፊታችሁን ታጠቡ ማለት ይሄ ነው። ስለዚህ በትምህርት እንደዚህ ያስተማር ኋላ ደግሞ በግብር ገዳመ ቆሮንቶስ ገብቶ ሲጾም ሦስቱን አርእስተ ኃጣውእ ድል ነሳል። እነዚህ አርእስተ ኃጣውእ የሚባሉት ስስት፣ ትዕቢትና ፍቅረ ንዋይ ናቸው እና ማር ይስሐቅ ይህንን ኃሀጢአቶች እነዚህን ሀጢአቶች ጌታችን ድል እንዴት እንደነሳው በሚገርም ሁኔታ ይገልጽልናል በእርግጥ መተርጉማን በትዕቢት ቢመጣበት በትህትና በስስት ቢመጣበት በትዕግስት በፍቅረ ንዋይ ቢመጣበት በፀለያ ንዋይ አሸንፎታል ይሉናል ማሪሳግን ይጨምርና ስለ ትህትናው ስለ ትዕግስቱና ስለ ፀለያ ንዋዩ በጣም በሚደንቅ ተመስጦ ሆኖ ዲፕ የሆነ ነገር ይነግረናል ምን ማለት ነው የጌታችንን ትዕግስት ትዕግስት ብቻ ይለው የመረጋጋት ትዕግስት ህድአት ያለው ትዕግስት ይላል፣ መረጋጋት ያለው ትዕግስት። የጌታችን ትህትና ትህትና ብቻ አይደለም፣ ጸሎት ያለው ትህትና። የጌታችን ጸላያ ነዋይ ዝም ብሎ ጸላያ ነዋይ ብቻ አይደለም፣ ጾም ያለው ጸላያ ነዋይ ይልና፣ ስለዚህ ልክ እንደሱ ነው ጾም ትሁታን ሁኑ፣ ስትጾሙ ግን ትህትናችሁ ከጸሎት ጋር ጸላያ ነዋይ ይኖራችሁ፣ ነዋዮችን አትወደዱ፣ ጸላያ ነዋይን ገንዘብ ስታደርጉ ደግሞ ከጾም ጋር ትዕግስት ይኖራችሁ ከመረጋጋት ጋር እያለ ማሪ ሳቂ ይነግረናል። ስለዚህ እኛ ፍቅርን፣ ትህትናን፣ አንባአንሳ ንጽህናን ከጸሎት ከጾምና ከመረጋጋት ጋር ገንዘብ ልናደርግ ይገባል። ስለዚህ ስንጾም ጌታችን በትምህርትም በግብርም ያስተማረን እንደዚህ ያለ ጸዋሚዋን እንዲሆን ነው። ስንጾም እንዲህ ባለ መልኩ እንድንጾም ያስተማረን፣ ከሐዋርያት ደግሞ አጻጽም መረዳት ያለብን ቀበላ ነው። አሁን ሐዋርያት መንፈስ ቅዱስን ሲቀበሉ ጾመዋል። ከዛ ደግሞ አገልግሎት ከመጀመራቸው በፊት መንፈስ ቅዱስን ተቀብለው ጾሟል። አሁን ብዙ ጊዜ ቅበላ ሲባል ሰው ስጋዊ የሆነውን ምግብ በልቶ ኋላ ከምግብ መከልከል ስለሆነ ጥሉላት የሆኑትን ምግብ በመመገብ መቀበል ይመስላል፣ ግን ያ አይደለም። ሐዋርያትም ጾሙ። በተለይ አሁን ጾም ሐዋርያት ላይ ስለሆነ እነሱን አብነት አድርገን ስለሆነ የምንጾመው እነሱን የመሰለ ጾም መጾም ስላለብን በደንብ አስተማሪ ይመስለኛል። ምን ማለት ነው? ሐዋርያት አሁን ይሄ የጾሙት ጾም እንዳልኳችሁ መንፈስ ቅዱስን ከተቀበሉ በኋላ ለአገልግሎት የጾሙት ጾም ነው። እና መንፈስ ቅዱስን ተቀብሏል እና እኛም ጾምን ስንጀምር ስጋው ደሙን ተቀብለን መጀመር አለብን። ቅበላ ማለት እሱ እና ከሐዋርያት ደግሞ የጾምን ቅበላ እንማርባቸዋለን። በጣም በሚደንቅ ሁኔታ አስቀድሞ መንፈስ ቅዱስን ለመቀበል ተዘጋጁ። ስጋው ደሙን ለመቀበል ዝግጅት ያስፈልገናል። ኋላም ደግሞ አገልግሎታቸውን ለመጀመር ጾሙ። ለመጾም ደግሞ ስጋው ደሙን ተቀብሎ መጀመር ይቻላል እና ሲገባም ሲወጣም ስጋው ደሙን ማዕከል ላይም በአጽዋማቱ መሀልም ስጋው ደሙ ጋር የተያዘ ህይወት ያስፈልግናል ግን ብዙ ጊዜ ቅበላ ላይ ሰዎች ስጋው ደሙን ተቀብሎ ጾምን መጀመር ላይ በጣም ደካሞችን እና ቅበላ ራሱ ማለት ስጋው ደሙን ተቀብሎ ጾምን መጀመርን ለማስተማር የመጣ ነገር እንጂ ጥሉላን ምግቦችን ጾሙ ከመግባቱ ዋዜማ መብላት በሱ መጥገብ አደለም ያው ብዙ መብላት ሀል ኃጢያትን እንደሚያመጣ ማር ይስሐቅ ነግሮ ስለገሰጸ ነው እንዲህ ባለ ሁኔታ ልንጾም ይገባል ጾማችን እንደዚህ ከሆነ ወኮፍ ይሆናል ማለት ነው ስለዚህ ከሐዋርያት እሱን ተማሩ አሁን እንደዚህ ከሆነ በኋላ ደግሞ አንዳንድ ነገሮች ጌታችን በመጽሐፍ ቅዱስ ከተናገራቸው የሚወደው ጾምና የማይወደው ጾም የተናገረበትን አንድ የመጽሐፍ ቅዱስ ክፍል ላንብብላችሁ በትንቢተ ኢሳያስ ምዕራፍ 58 ቁጥር 3 ላይ እስከ ዘጠኝ ያለው ቃል እንዲህ ይላል ምዕራፍ 58 ቁጥር 3 ስለምን ጾምን? አንተም አልተመለከተንም። ሰውነታችንንስ ስለምን አዋረድን? አንተም አላወከንም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁንም ሁሉ ታስጨንቃላችሁ። እነሆ ለጠብና ለክርክር ትጾማላችሁ፣ ድሃውንም በጡጫ ትመታላችሁ። በምትጮሁበት ጊዜ ድምፃችሁ እንዲሰማ ለእኔ ትጾማላችሁን? ድምፃችሁን ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙ። እኔ ይህን ጾም የመረቱት አይደለሁም። እንደዚች ባለች ቀን ሰው ራሱን ቢያሳዝን፣ አንገቱንም እንደ ቀለበት ቢያቀጥን፣ ማቅለብሶ በአመድ ላይ ቢተኛም ይህ ጾም በእግዚአብሔር ዘንድ የተመረጠ አይደለም። ይህን ጾም የመረቱ አይደለሁም ይላል እግዚአብሔር። ነገር ግን የበደልን እስራት ፍታ፣ ጠማማውን ሁሉ አቅና፣ የተጨነቀውንም ሁሉ አድን፣ የአመፃ ደብዳቤውንም ተው ለተራጎም፣ እንጀራህን አጥግበው፣ ዶችን ወደቤት አስገብተ አሳድራቸው፣ የተራቆተውንም ብታይ አልብሰው፣ ከስጋ ዘመድ አትሸሸግ። ያን ጊዜ ብርሃን እንደ ንጋት ያበራል፣ ፎስን ፈጥኖ ይጠራል፣ ጽድቀን በፊት ይሄዳል፣ የእግዚአብሔርም ክብር ይጋርድሃል። ያን ጊዜ ትጠራለ፣ እግዚአብሔርም ይሰማል፣ ትጮሃለ፣ እርሱም እነሆን ይላል። ይላል ኢሳያስ። እና ምን ማለት ነው? ሲጾሙ ለጭቅጭቅ በጾማችሁ ውስጥ ትቢት ፍቅረ ንዋይ ያለባቸው ወገኖቻችሁን የማይወዱ የማይመጸውቱ ሰዎችን ይዘው ዝም ብሎ ጾም ብቻ የሚጾሙ ሰዎችን እግዚአብሔር እንደሚወድ ይነግረንና ችግረኞችን የሚረዱ የሚመጸውቱ ፍቅረ ቢጽ ያላቸው ትሁታን ፍቅር ያላቸው ትሁታን የሆኑትን ሰዎች ደግሞ እግዚአብሔር እንደሚወድ፣ እንዲህ ከሆነ ጾማችሁ እግዚአብሔርን ትጠሩታላችሁ እሰማችኋለሁ ያለ እሱን ስለሆነ ትጮኻላችሁ ይመልስልላል እመልስላችኋለሁ ስላለ እንዲሆንን ከጾምን እግዚአብሔር የሚወደውን አይነት ጾም ከጾምን ብንጠራው የሚሰማን ነው የሚመልስልን አምላክ መሆኑን ገልጾልናል ማለት ነው። ስለዚህ በጾም ሐዋርያት እግዚአብሔር የሚወደውን ጾም ጾመን በረከትን ረዴትን እንድናገኝ በእውነት ይገባል። እንደው ለመጨረሻ ስንጾም የእግዚአብሔርን ቸርነት ወይም የኛም ኃጢአት ማሰብ እንደሚገባን የሚመክር አንድ የመነኮሳት ታሪክ አለ እሱን አንስተን ትምህርታችን እንጨርሳለን። በመጽሐፈ መነኮሳት ታሪክ ውስጥ ያለ ታሪክ ነው እና ሁለት መነኮሳት ነበሩ። እነዚህ ሁለት መነኮሳት በገዳም ይኖሩ ነበር። በአንድ ወቅት ግን የዓለም ፍላጎት ያስቸግራቸውና ያንን ፈተና ማለፍ አቅቷቸው ወደ ዓለም ይገባሉ እና ዓለም ውስጥ ገብተው የዓለምን ሕይወት ካዩ በኋላ ምንም እንደማይጠቅም ሲረዱ ተመልሰው ወደ ገዳም ይመጣሉ እና ሲመጡ ገዳማውያኑ አስቀድሞ ሲሄዱ ተው ሲሏቸው ስላልሰሟቸው ሲመጡ ዝም ብለው አልቀላቀሏቸውም ለሁለቱም የመነኮሳትን የገዳምም ስርዓት ስለሆነ ቀኖና ይሰጣቸዋል። እና ለሁለቱም አርባ ቀን መጾም የተለያየ ባህል ተመያዝ፣ እና አንድ ፍን ሽምብራ የቀን አበላ የቀን ቀለባቸው ሆኖ ይሰጣቸዋል። ይህን ሱባኤ ያደርጋሉ። ኋላ ሲፈጽሙ አንደኛው ብሩ ገጽ ሆኖ ወፍሮ በጣም አምሮበት ይወጣል፣ ሁለተኛው በጣም ከስቶ ይወጣል። እና መነኮሳቱ በጣም ደነገጡ። ተመሳሳይ ቀኖና፣ እኩል የሆነ መስፈሪያ ሰጠናቸው፣ እንዴት አንደኛው ወፈረ እንዴት አደግ ነው? ስለዚህ ይህን ነገር ጠይቀን እንረዳ ብለው ሊጠይቋቸው ይሄዳሉ። ኋላ ወደ ወፈረው ወደ አማረበት ሰው ሄደው ይጠይቁታል። እንዴት አደገ ነው? የጾምከው ጾም እንዴት ነው የጾምከው ተብሎ ሲጠይቁት እኔ ጾም የነበረው እኔ ቸርነት እያሰብኩ ነው። ከዛ ካለም እንኳን ስመጣ ሂድ ከዚህ ስላላለኝ ስለ ቸርነቱ ስለ አሳየኝ ፍቅር ስለ ተቀበለኝ ሁሉ ስለዛ ነገር እያሰብኩ በፍጹም ቸርነቱን እያሰብኩ በደስታ ነበር ጾም የነበረው አለ። ወደ ሁለተኛው ሄደው ሲጠይቁት እኔ ደግሞ ኃጢያቴን እያሰብኩ ነበር የጾምኩት ምን የት በደለኛ እንዲሆንኩ እያሰብኩ ነበር የጾምኩትና በዛ ምክንያት ነው እንዲሆንኩት ብሎ ይነግራቸዋል። በጣም በዚህ ተደንቀው መነኮሳት ሰውያቸውን ተቀብሎ አስገብተዋቸዋል። እና በጣም የሚደንቀው ከዚህ የምንማሩ የሰው ልጆች የእግዚአብሔርን ቸርነት እያሰብን መጾም አለብን፣ ካልሆነ ኃጢአችንን እያሰብን ደግሞ በማልቀስ በንስሓ መጾም እንደሚገባን ያስተምረናል። ስለዚህ ይህንን የጾም ሐዋርያት በረከት የምናገኝበት ጸጋ የምናገኝበት እንዲሆንልን እግዚአብሔርም የሚወደውን አይነት አጿጿም ልጾን በእውነት ይገባል ማለት ነው። ነሳስቶ ያስጀመረን ያስጀመረ ያስፈጸመን ላችን አምላክ በዛው እግዚአብሔር የከበረን የተመሰገነ ይሁን።